ቀጥረኛል መሰለሽ። በምትመጣ ሰዓት ደውልልኝ፣ ወይም በምትቀጥራ ቀን ቀጥረኝ ንገረኝ። ሩጪ ሩጪ እያለኝ ነው ልቤ እንዳትሩጪ ያለ በቃ ንገረኝ። የለም እኔ በስልክ ነው የምነግርሽ ያለውን ነገር እሱ ጋር እያወራ ስለሆነ መጀመሪያ አንቺን ፈቃደኝነት ማሳወቅ አለብን። አንድ ሰው ፕራይቬት ማሰግናሉ እንደዚህ አይነት ሰው ኮ በጣም አመሰግናለሁ። አንቺ መጀመሪያ ፈቃደኛ ስትሆኝ ነው እንጂ እሱ ስለጠየቀን ወይም አንቺ ስለጠየቅሽ አይደለም። የሁለቱን ሰው በተቃራኒ ያለውን ሀሳባቸውን ተቀብለን ነው ለማስማማት የምንሞክረው። ሞክረው ስለዚህ አንቺም እሱን የሆነ ሁሉ ሀሳብ እያመጣ ነው። የልጆች አባት ነው ምንም ቢሆን፣ ስለዚህ ብትታረቁ እንደው ማገናኘኝ እያለ ነው። በምትመጣ ሰዓት ላግኛት እያለ ነው። ስለዚህ እነዚህን ሀሳቦች ብትወያዩ ብታስቢበት የተሻለ አይ እነሱማ ታረቁ እያሉ ነው እኮ። ግን ያው አንዳንድ ምን አለ መሰለህ፣ አስታራቂው ኖሮ ክን እኮ አይኖርም። የምትኖረው ራስክ ነክ። እዚህ ጋ ያለውን ህይወትን ደግሞ አንተ ለምታቋርል እ አሁን እዚህ ጋ እኔ በጣም አከብረሃለው። ጥሩ ሰው ነው። በመጠው ሰዓት ታስተናግደኛለክ። ያወረው ክን ንግሥቷ ወደ ዲኤሚስ ሪል ስቴት ሄዳ በጣም ስትደናገጥ ነበረ። ማናጀሩ ሰይድ አስታርቀኝ ስትመጣ ጥራኝ ብሎኛል። ሲላት በቃ በዚህ ወጥቼ ራሴን ነው ፈጠፍጠው፣ እዚህ አስቀምጠኔ ጠራይ ብላ በጣም ስመ ያስትደናገጥ ነበር። አሰላሙ አሌይኩም ወረህመቱላ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝ ትትርፍርፍ ይበልልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም፣ ሰላም ብያለሁ። ሁላችሁም ሰላማችሁ ይብዛልኝ። በያላችሁበት ፈጣሪ ከክፉ ነገር ይጠብቅልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ ላይክ ማድረግ አትርሱ፣ እንደተለመደው እስኪ 17ሺ አስገቡኝ ማለት ነው ፋሚሊዎቼ። እንግዲህ ንግስታችን ሱመያ ትላንት የለቀቀችውን ቪዲዮ አይታችኋል። ያው እንደ ሚስ ሄዳ ሰይድ እዛ ቤት ከገዙበት ሰው ሞላ ከሚባል ሰው እሱ ጋር እየደወለ ስትመጣ እንዲነግረው እንዲያስታርቀው እንትን እየጠየቀው እንደሆነ ሲናገር ነበር ማለት ነው። ሱመያም ስትመጣ ደውለህ ጥራኝ ይለኛል ሲ ሲላት በጣም ተደናግጣ ምናምን እኔማ በዚህ መስኮት ራሴን ነው ምጥለው እያለች ነበረ። እና የሰውየው ምላሽ የሰውየው መልስ ያስደሰተኝ ነገር ያንቺን ፈቃድ ሳናይ ሽምግልና የለም ከሁለቱም ወገን አይተ አይቶ ነው ሽምግልና ሚሸመገል፣ ሚሸማገለው ሰው እና ያለ ፈቃድሽ የማደርገው ነገር የለም እያላት ነበር ማለት ነው። ደስ የሚል ምላሽ ነበር። እውነት ለመናገር ለምን ነገር ሰይድና ሱመያ ቢታረቁ እኔ ደስ ይለኛል። ለምን በጣም ያምርባቸዋል፣ በጣም ያምሩ ነበር። ምናልባት እንደ በፊት ሆነው መመለስ የሚችሉ ከሆነ ብዬ ስለማስብ ማለት ነው። ነገር ግን አዩ አዩ ሁልጊዜ ጉድጓድ እንደ ቆፈረች ነው አዩ። ባለችበት ሰላም ያገኛሉ ብዬ ደግሞ ሰላም ታገኛለች ብዬ ሱመያ አላስብም። ደግሞ በአንድ ወገን ማለት ነው አልሞ የሙድ ፋሚሊዎቼ እንግዲህ ሰይድ ወደ የመን አቅንቶ የመን ላይ ሶማያ በጠየቀችው መሰረት ልጁን አስመርምሬ ውጤቱን እንድልክላት እንድታምነኝ እንዳሳያት የመንገብ ብቻ አለው እያለ ነው። እስኪ እሱን ቪዲዮ አይተን እንመለስ። ልጅቷ ባሏም እዚሁን ያለው ምናልባት ባሏ ወደ ስራ ምናም ሲሄድ የእጅ አናግሪያት ስላለው ነገር ሚስቴ በአንቺ ሰበብ እኔ አንቺ ስለረዳው ምናልባት እሷ ያወራችለት ሰው ወይም ደግሞ የቀና ሰው እኛን ሊያጣላ የሚፈልግ ሰው ነው። ለሶማያ የሱ ልጅ ነው ከሱ ነው ያረገዘችው ባሏ እዚሁን ያለው አሁን ድረስ አብሮን ያሉት እንደመጣወት እራሱ ድንገት አይቼዋለሁ፣ እኔም አለው በዛ አካባቢ ነበር ያለበት። ባሏ አለ ልቂቷን እንፈልጋትና እሱ ስራ ናም ሲሄድ አናገራትና ልጁ ምናምን ነገር ሱመያ ተመርምሮላት ማወቅ ትፈልጋለች ብዬ ገና ሳገኛት ጀምሮ ቪዲዮ ቀርጬ ድምፅዋንም ቀርጬ ለሱመያ በቀጥታ አብረንም ሄደን ማስመርመር ያለብን ነገር አስመርምረን ሱመያም ደግሞ በምትፈልገው እንድንምልላት ከፈለገች ልጅቷን ምላላት የኔ እንዳልሆነ ምርመራውም ተደርጎ ውጤቱም ሲመጣ ከፈለገች የዶክተሮቹንም ስልክ አገናኝቼ እና፣ ውድ ቤተሰቦቼ እንደሰማችሁት ነው እንግዲህ ልጁ የኔ ያለ መሆኑን ለሱመያ እርግጠኛ እንድትሆን አስመርምሬ ውጤቱን ለማሳየት ነው፣ ወደ መን ሄድኩት እያለ ነው ሰይድ። እዚህ ጋር ከተናገራቸው ንግግሮች ልጁ እኔ በቃ ታሪኩ በጣም ነው ያሳዘነኝ። ሀቂቃ ማለት ነው ታሪኩ ያሳዝናል ጋይስ። እዛ ጋር የተጎዳ ያለ ሰው አለ። ሰይድ እኔ እረዳት ነበር እንደዚህ ሚስቶቻቸው ምናምን አስረግዘዋቸው አስወልደዋቸው ወደ ሳኡዲ ምናምን ሲሻገሩ ጥለዋቸው ሲሄዱ ምናምን ብቻቸውን ሲቀሩ እንረዳ ነበር። አብዲም ሰይድም ማለት ነው እና እንረዳ ነበር። ይቺ ደግሞ የወለደችው ከሌላ ነው፣ ባሏ ግን አለ ይሄ ነገር እኔ እንጃ ባሏ አለ እንዳለው ከሆነ ባሏ አሁንም አለ ነው ያለው እና ልጅቱ የወለደችው በባሏ ላይ ከሌላ ወንድ እንደሆነ ነው የተናገረው ማለት ነው ያስወለደውና እሷ ልጅቱ ልጁ የማን እንደሆነ ያውቃሉ ባሏ ግን አብሯት እየኖረ አያቅም ይሄን ጉዳይ ይሄ ነገር ይሄ ፓርት በጣም ነው ያሳዘነኝ እውነት ለመናገር ልጅቱን ከመርዳት ይልቅ እንደ ኔ ማለት ነው ልጅቱን ከመርዳት ይልቅ በቃ ይህን ሰውዬ ካለበት የውሸት ህይወት ማውጣት አይሻልሞ የሚል ነው የመጣልኝ። በቃ እንደዚህ ሲል ማለት ነው ከሰይድ ንግግር አንጻር። ምክንያቱም ይሄ ሰው ልጄ ነው ብሎ ፍሬ አለኝ ብሎ ልጅም፣ ህፃን ልጅም አያውቀውም አባቴ ነው ብሎ ነው አባቴ ብሎ ያድጋል። ብዙ ነገር ሰው አብሮ ሲሆን ብዙ ነገር ይላመዳል ልጁ ያልሆነን ልጅ ተስፋ አድርጎ እያሳደገ ከሚኖር ይህንን ሰውዬ ከዛ ውስጥ ማውጣት አይቀልም ወይ ብያሰብኩ እውነት ለመናገር ማለት ነው። ምክንያቱም ልጁ ያልሆነን ሰው ሲያሳድግ እሱ ነው የሚያሳዝነው እንጂ እሷ አታሳዝንም። ሴቷ በባሏ ላይ ሄዳ ወልዳ እሷ የሚደበቅላት ምንም የሚደበቅላት ታሪክ የለም እውነት ለመናገር በቃ ሰውዬውን በምንም አይነት መንገድ እና ውድ ቤተሰቦቼ ሰይድና ድንቄ ዋለ እውነት ለመናገር ያለው ነገር ምንድነው፣ ልጅቷ ከሌላ ሰው ወልዳ እንዳልኳችሁ ከሌላ ሰው ወልዳ ባልዮ ግን አያውቅም። መርዳቱ መልካም ነገር ነው፣ የተቸገረን ሰው መርዳቱ ምናምን በጣም አስደስቶኛል፣ የሚመሰገንም ነገር ነው። ነገር ግን እኔ እዚህ ጋር ታሪኩን ሳዳምጠው ከሰይድ ንግግር ያዘንኩበት ነገር ምንድነው መሰላችሁ ጋይስ? ይቺ ሴት በባሏ ላይ ሄዳ ነው ከሌላ ወንድ የወለደችው። ባሏን ቤት አስቀምጣ ማለት ነው። እና ከባሏ በባሏ ላይ ሄዳ ከሌላ ወንድ የወለደችን ሴት ከመርዳትና ይህ ምስኪን ወንድ ሚስቴ ወለደችልኝ ብሎ ልጄ ነው ብሎ በተስፋ የሌላ ሰው ልጅ የሚያሳድገውን ሰው፣ የውሸት አለም እየኖረ ያለውን ሰው ከዚህ ህይወት ውስጥ እንደምንም ጥሮ ማውጣት ነው የሚሻለው ወይስ ዲቃላ ወልዳ ያመጣችን ሴት በባሏ ላይ ሄዳ ያመጣችን ሴት መርዳት ነው? የትኛው ነው ትክክለኛው አስተሳሰብ ጋይስ ማለት ነው። አሁን ይሄ ታሪክ ሚዲያ ላይ ቢወጣ እስከ መጋደል ይደርሳሉ። አስባችሁታል? ይህ ሰውዬ የሌላ ልጅ የሌላ ሰው ልጅ እያሳደገ ነው ማለት ነው። አብሯት ነው እስካሁን ድረስ አለ አብሯት ነው ይህንንም ስለ ምርመራውም፣ ስለምኑ ምርመራውን ለማካሄድ ያሰቡት እሱ ወደ ስራ ሲሄድ ጠብቀውን ጠይቀው ነው ምርመራው ሊካሄድ የተፈለገው። እና ውድ ቤተሰቦች እኔ በጣም ብዙ አይነት ጥያቄ ፈጥሮብኛል፣ ግን መናገር አልፈልግም፣ ማለት አልፈልግም። ወደፊት አብረን የምናይ ይሆናል። ግን ሰይድ ከተናገረው አንጻር እኔ ሰውየው በጣም አሳዘነኝ። እንደዚህ አይነት ሰዎች፣ እንደዚህ አይነት ሴቶች ወላሂ ነፍሳቸው አይማሩ። ልጅ ማለት ቀላል ነገር አይደለም። ልጅ ወልጅ አለሁ ብሎ እየኖረ ልጅም እኮ ህፃን ልጅ ነው፣ አያቅም፣ ምንም ነገር አያቅም። አብሮት ያለውን ሰው አባቴ ብሎ ነው የሚኖረው። ብዙ ነገር ይላመዳሉ። በኋላ ላይ መለየቱ ራሱ ከመገዳደል በላይ ሊጎዳው ይችላል፣ ሰውየው ማለት ነው። መቼስ እንደዚሁ ተደብቆ አይቀርም። አንድ ቀን ልጁም ሲያድግ ይሁን ምንም ሲል የሆነ እውነቱ ይወጣል። የዛኔ የሚሞተው ሰውየው የዛኔ ነው፣ ሁላ ነው። በጣም ከባድ ነው። እንደስ ባችሁታል ልጁ ያልሆነ ልጅ እያሳደገ በማያውቀው ጉዳይ እየለፋ ልጅ እኔ እንጃ ብቻ ነው ያላውቅም። እኔ በጣም ነው ግራ የተጋባሁት ማለት ነው። ከንግግራቸው አልሙሄም ለሱመያ ያስተላለፈው መልእክት ምንድነው? እኔና ሱመያ በእና በሱመያ በምቀኝነት ነው በምቀኝነት በቅናት ለሷ ያልሆነ ነገር ያሏት እንጂ እኔ ልጅቱን በዚህ ምክንያት የምረዳት ልጅ ናት። ሌሎች ሌሎችንም እንደሚረዱ እና የሚረዳት እንጂ ከሱ የወለደችለት እንዳልሆነች እየማላችሁ ንገሩ ሲል ነበር ጓደኞቹንም። መልካም ነው እንግዲህ ትክክለኛውን ውጤቱንም ያሳያል ብዬ አስባለሁ። ወደፊት ግን የሱመያ ጥርጣሬ አይፈረድባት። ታሪኩ በጣም ነው የሚመስለው፣ ጋይ ሳስባችሁታል በጣም ነው የሚመስለው መጥተው አሏት። እሱ እሷ ጋር ያዩ ሰዎች እሷን ልጁን እየረዳ እሷን እየረዳ ልጅ ወልዳ ልጅ ከሌላው ወንድ ስለወለደ ሱመያ መጠራጠሯ ልክ ነው ነው የምለው። ታዲያ እንደዛ ከንግግሩ አንፃር ያጠራጥራል። አልሙሄም እንግዲህ እውነቱና ውሸቱን የሚያሳይ ቴክኖሎጂ የረቀቀበት ጊዜ ላይ ነው ያለ ነውና ለሱመያ ያስተላልፈው መልእክት ምንድነው? አምነዋለሁ የምትዩን ሰው ምርመራውን ስናካሄድ አብሮን የሚከታተልልሽ የራስሽ የሆነ ሰው አስቀምጪ መድብልኝ። በኋላ አልቀበልም አላምንም እንዳትይ የራስሽ የሆነን ሰው አስቀምጪ እያላት ምትል የምናይ ይሆናል። ውጤቱስ ወደፊት ምን ይሆናል የሚለውን አብረን የምናይ ይሆናል። ነገር ግን አባት ሳይሆን አባት ነኝ ብሎ እየኖረ ያለው ሰውዬ በጣም ውስጤም በልቶታል፣ ሀቂቃ ማለት ነው። ምክንያቱም ፍቅር የልጅ ፍቅር አብረው ሲኖሩ ልጄ ነው ብሎ እያቀፈው እየሳመው ልጅ አደገልኝ እያለ አይኑን እያየ ምንም ነገር አያውቅም። ይሄ ሰውዬ እንግዲህ እንዳሉት ከሆነ እንደዚህ ሆኖ አሳድጎ መጨረሻ ላይ ያንተ ልጅ አይደለም ሲባል የዛኔ ነው በቃ በቁሙ የሚቀበረው ሰውዬው። እና ይህን ነገር ለምን ለማስተካከል አልሞከራቸውም ሰይድ? እሷን ከምትረዱ በቃ አሁኑን ቁርጡን አቆት፣ አሁኑን ቁርጡን አቆት። ጉዞውም ቢቀጥል አይሻልም ወይ ብዬ ነው ያሰብኩት። ውድ ቤተሰቦቼ፣ ወንድም አለኝ አባት አለኝ እና ከዛ አንጻር ሳየው በጣም ከባድ ነው። አልሙሄም እንደዚህ የማገጡ ምናምን ባል እያለ በትዳር ላይ ሌላ ወንድ ምን አስፈለግ? እንደዚህ አይነት ህይወትን የምታራምዱ ሰዎች አላህ ልቦና ይስጣችሁ። እንግዲህ ሱመያ ሰው አስቀምጭ ልኝ ተብለሻል እንድትመልሽልኝ እጠብቅሻለሁ እያለ ነበር። እንግዲህ ውጤቱን መጨረሻውን አብረን የምናይ ይሆናል። መልካም ዜና እንደምንሰማ ተስፋ አድርጋለሁ። በንግግሬ ካስቀየምኳቸው አፉ በሉኝ። ስለ ተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ልኝ ቻ